መጠጥ ቤትና ሰዓት እላፊ ገበያ፣ በጤና በኢኮኖሚ በትምህርት በሰላም ጸጥታ በሴቶችና ህጻናት በባህል ሴት ላይ ከፍተኛ ተጽዕኖ እያሳደረ በመሆኑ በጌዴ ዞን የሚገኙ መጠጥ ቤቶችና ገበያዎች ከምሽት አስራ ሁለት ሰዓት በኋላ እንዳይሰሩ የሰዓት እላፊ ገደብ መጣሉን የዞኑ ጤና መምሪያ ኃላፊ አቶ አንዱ አለም ማሞ ለብስራት ራዲዮ ተናግረዋል። መጠጥ ቤቶች ለጸጥታና ለከፋ ወንጀሎች ሰማኒያ በመቶ መነሻ ከመሆናቸው በዘለለ እንደ ኤች አይቪ፣ ቲቪ፣ አባላዘር፣ ጉበት፣ ካንሰር ና በተለያዩ ተላላፊ ና አስከፊ በሽታዎች ተጋላጭ በማድረግ ለከፋ ሞት እየዳረጉ እንደሚገኙም ተገልጿል። ከወንጀል አንጻር ግድያ፣ አስገድዶ መድፈር፣ ስርቆት፣ ዝርፊያን አደንዛዥ ዝውውር እንዲበራከት ዋነኛ መንስኤ መሆኑም ተጠቁሟል። በትምህርት ቤቶች አቅራቢያ መጠጥ ቤቶች፣ ሽሻ ና ቁማር ቤቶች ሙሉ ለሙሉ እንዳይኖሩ ይደረጋል ሲሉም አቶ አንዷለም ከጣቢያችን ጋር ባደረጉ ቆይታ ገልጸዋል። የአረቄ መጠጥ ወደ ዞኑ እንዳይገባ ማገድ እንዲሁም በተለይም በገጠሩ ማህበረሰብ ዘንድ በጤናማነት የሚዘጋጁትን ሳይሆን አሁን ላይ በአድ ነገር ተቀላቅሎባቸው የጤና እክል የሚያመጡትንና አስክረው የወንጀል ድርጊት ለመስራት ኃይል የሚሰጡ ጠላ ቤቶችን እንዲዘጉ ይሰራልም ተብሏል። የአልኮል መጠጥ የጤና አስከፊነት የሃይማኖት ተቋማት፣ ትምህርት ቤቶችና የተለያዩ አማራጮችን በመጠቀም ግንዛቤ የመፍጠር ስራ እየተሰራ እንደሚገኝ መባወርቅ ነዘግባለች። በህይወት የማይቆዩ ህመምተኞችን የመንከባከቢያ ማዕከል መከፈቱን የጅማ ዩኒቨርሲቲ

የማይድን አይነት ህመም ኖሯቸው ህይወታቸው መጨረሻ አካባቢ ላይ የሚሰራ የህክምናና የድጋፍ አይነት መሆኑን ሆስፒታሉ አስታውቋል። ፓሊቲቭ ኬር ሰርቪስ ለብስራት ራዲዮ ያብራሩት የሆስፒታሉ ፔድራቲሺያን እና ቺፍ ክሊኒክ ዳይሬክተር ዶክተር ሁንዴ አህመድ ሰዎች የማይድን አይነት ህመም ኖሮባቸው ወይንም ደግሞ የህመሙ ስቃይ ሲበረታባቸው ህይወታቸው መጨረሻ አካባቢ ላይ የሚሰጥ የድጋፍ አይነት ነውን ብለዋል። ህመምተኞቹ ከህመማቸው መቀነስ እንዲሁም ደግሞ ከሃይማኖት ጋር የተያያዘ ጸሎት እንዲያደርጉ ሌሎች የሚያስፈልጋቸውን ነገሮች እንዲያደርጉ የሚያደርግ መሆኑን ዶክተር ሁንዴ አብራርተዋል። ይህ የህክምና አይነት በዚህ በፊት በተመላላሽ ህክምናና ቤት ለቤት በማድረግ የሚሰጥ ህክምና ሲሆን አሁን በሆስፒታሉ ዋርድ ተከፍቶለት የረከሙ ህሙማንን አስተኝቶ ክትትል የሚደረግበትና የሚታከሙበት መሆኑን ተናግረዋል ስትል ትግስት ላቀው ዘግባለች። ወደ ባህር ማዶ መረጃዎቻችን እናልፋለን። እስራኤል በጋዛ ሰርጥ ባለፈው 24 ሰዓት በፈጸመችው ጥቃት የሟቾች ቁጥር 91 ደርሷል። የሕክምና ምንጮች እንደተናገሩት እስራኤል በጋዛ ላይ ባደረሰቻቸው ተከታታይ ጥቃት የሟቾች ቁጥር ወደ 91 ከፍ ብሏል። በማዕከላዊ ጋዛ እስራኤል ባደረሰቻቸው ጥቃት ቢያንስ 42 ፍልስጤማውያን፣ በሰሜን ጋዛ 31 ሰዎች ሲገደሉ በደቡብ ጋዛ 18 ሰዎች ተገድለዋል። የእስራኤል ወታደሮች በማዕከላዊ ጋዛ ዲር አል ባላህ የተፈናቀሉ ሰዎች ድንኳን ላይ ባሉበት የቦምብ ጥቃት አምስት ፍልስጤማውያን ተገድለዋል። እስራኤል ሆን ብላ የተኩስ አቁም ስምምነትን ለመናድ እየሞከረች ነው ሲሉም በግጭቱና በሰብአዊነት ጥናት ማዕከል ባልደረባ ሚንራባኒ ለአልጀዚራ ተናግረዋል። እስራኤል በስምምነቱ መሰረት ምንም አይነት ቃል የገባቸውን ነገር ፈጽሞ አልተገበረችም ሲሉም አክለዋል። የተኩስ አቁም ነበር፣ ነገር ግን እስራኤል ቀድሞውኑ ከመቶ በላይ ፍልስጤማውያን እንገድላለች ሲሉም፣ እስራኤል በጋዛ ወደ ተስማማቸው መስመር አልመጣችም፣ እንዲሁም የተስማማቸው የእርዳታ መጠን ወደ ጋዛ እንዲገባ አልፈቀደችም ብለዋል። በሌላ በኩል ከጋዛ ውጪ በተሰማ መረጃ የእስራኤል ወታደር በዌስት ባንክ ቤተልሔም የሚ ገኘውን ደሄቬ ካምፕን በመውረር ወደ ሀምሳ የሚጠጉ ፍልስጤማውያንን በቁጥጥር ስር ያዋሉ ሲሆን ከነዚህ ውስጥም ብዙዎቹ በቅርቡ ከእስራኤላዊያን እስር ቤት የተፈናቀሉም ናቸው። በዌስት ባንክ የሚገኙ የፖለቲካ እስረኞች ቤተሰብ ኮሚቴ እንዳስታወቀው እስራኤል ከቅርብ ወራት ወዲህ በዌስት ባንክ በተለይም በጄኒን ቱባስ፣ ቱልካረምና ናብሊስ ተማሪዎችን አክቲቪስቶችንና የቀድሞ እስረኞችን በማነጣጠር የምትፈጽመው የፖለቲካ እስር ጨምሯል። ርዕሰ ሊቃነ ጳጳሱ ሊዮ ጦርነት እንዲቆምና ዓለም አቀፍ እርቅ እንዲደረስ ጠየቁ። ርዕሰ ሊቃነ ጳጳሳት ሊዮ አስራ አራተኛ ሰላምን ማስፈን የፖለቲካ መመሪያ ሁሉ ግዴታ ነው ሲሉ በዓለም አቀፍ ደረጃ ጦርነቶች እንዲቆሙ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳስ በሮም በተካሄደው የሃይማኖቶች ፎረም መዝጊያ ላይ እንደተናገሩት ግጭት ህይወት ባለበት ቦታ ሁሉ አለ፣ ነገር ግን በጦርነት ልንመራም ሆነ ልንፈታው አንችልም ብለዋል። የፖለቲካ መሪዎች እውነተኛና ዘላቂ የሆነ የእርቅ ጊዜ እንዲጀምሩ አሳስበዋል። ርዕሰ ሊቃነ ጳጳሱ የ ሰው ልጅ ከጦርነት ጋር አብሮ መኖር መላመድ እንደሌለበት አስጠንቅቀው ዓለም ሰላም ትጠማለችም ብለዋል። ጦርነት ማብቃት በእግዚአብሔር ፊት ሊዘገይ የማይችል ግዴታ ሲሉም ገልጸዋል። ሰላም ከፖለቲካ ሁሉ ቀዳሚ ተግባር መሆን አለበትም ብለዋል። ለሰላም አይዞህ በሚል መሪቃ በሳንት ኤጂዲዮ የካቶሊክ ማህበረሰብ አዘጋጅነት ለሶስት ቀናት የዘለቀው ይህ ዝግጅት የተለያዩ የሃይማኖት ተወካዮች በማሰባሰብ በጦርነትና በአመፅ ሰለባ ለሆኑ ሰዎች የአንድ ደ ደቂቃ ዝምታ በማሰማትም ተጠናቁ። ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችን ይህንን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ገይ ጋር ቆይታ አድርጌ ነበር። መልካም ቆይታ